ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ አሁን የምንገኘው በአንድ በገጠር መንደር አካባቢ ነው። እንደምታዩት ከፍት ተከራይተን ጤፍ ጭነን እየርነ ነው ያለ ነው። እሱ የሚሆነው ለአንዲት ደካማ እናት፣ በጣም ለምታሳዝን እናት ነው። ብቻቸውን የሚኖሩ እናት፣ ልጅ የሌላቸው እናት ናቸው። እሳቸውን የምናውቃቸው አምና ላይ ነበር። እንዴት ከርመው እንደሆን እማማን ልንጠይቅ በዚህ መልኩ እየሄድነ ነው ይሄ ቪዲዮ ለብዙ ሰው እንዲደርስ ሸር ላይክ ኮሜንት አድርጉ አብራችሁን ቆዩ አመሰግናለሁ ደናኖት ሰላምት አይኖት ነው ምን ሆነ አልታከሙትም ይሄው እንጠይቀዎት ብለን መተን ነው። የእኔ እናት ያለቅሳሉ፣ እንዴ? አዎ። ደስ እንዲለዎት፣ እንግዲህ እንግዲህ እንደ ችግሮት፣ አሁን ልብሶትን ይቀይሩና በደንብ ይመርቁልናል። እሺ፣ እሺ። ቆይ ልሰጦት ነው ልብስ፣ የኔ እናት፣ አምሮ ቦታ ጫማ ሆኖት፣ ይሄን ያደረጉልዎትን ልንገራዎትና ይመርቃሉ። ተማሪያም ትባላለች። አባቴን ገብረ ሚካኤልን ነፍሲ ማር በሉልኝ። ነፍሲ ማር አከለ ፈላዲያቸው እና ደግሞ አንዲት አንኔ የምትባል እህታችን እ ያንተ የኔ እኮ አንድ አይደለች እንደዚህ ሌላ ናት። እና ሰው የሚረዱ ናቸው። እንደዚህ እነሱን ይመርቁልኝ ማማ። ይሄን ጤፉንም ልብሱንም እንደዚህ ያለበሱት እነሱ ናቸው እነሱ ናቸው። ለመታከሚያ ደግሞ እንድትሆንዎት እች ስምንት ሺህ ብር ናት። ከዚህ የተረፈች ናት የነሱ ናት የያዙልኝ። እግዚአብሔር ይስጥልኝ። አሜን። ያሰምትልኝ። አሜን። እንዲያኖርልኝ። አሜን። ጤናቸውን ይስጥልኝ። አሁን በእሷ በብሯ እንዲታከሙ ነው። እሺ እሺ አይኖትን እንግዶ ደርሶ የሚያለቅ ሰው አው አው እንዲታከሙ እሺ እሺ ጤናቸውን ይስጣቸው። አሜን አሜን። እናት እንግዲህ የሚገኙ በአንድ በገጠር ቦታ ነው። በጣም ነው የሚያሳዝኑት። ልጅ የላቸውም። ብቻቸውን ነው የሚኖሩ ከዚች ቤት ውስጥና አይናቸው እንደምታዩት ይታመማል፣ ያለቅሳል ሁሌም። እኔም በቦታው ተገኝቼ እንግዲህ እናታችን አግኝቻቸው በቶች መሰረት አግዣቸዋለሁ። አይዞት በቃ የታከሙሽ አይነቱን። በጣም ጥሩ በጣም ጥሩ ሰይ ናቲ፣ ሌላ ጊዜ ስንመጣ ተሽሎት እንድናገኘው እሺ። ቻው፣ እሺ።